አልጋ አሁን ያው አልጋ ወንበር የተለያዩ የጣውላ ምርቶች የሚገኙበት ያው ከአካባቢ ብቴን ሶሞክ ኔስ ያው አልጉ ዋይን በንጦሞክ ያው አልጉ ሚነር በንታክ እና እምባት ተም ጠረጴዝ ዎክ አልጉዎክ ያው ጠረጴዝው ወይ ያው ከኬኑ በንጦመን ያው